አቡ ዱጃና ረዲየላሁ አንሁ ሙሉ ስሙ ዘማክ ኢብኑ ሸርሸህ ኢብኑ ሉዛን አልአንሷሪይ ነው። በስፋት የሚታወቀው ግን አቡ ዱጃና በተሰኘው ቅጽል ስሙ ነው። አቡ ዱጃና በእምነት ውጭ ጠንካራ ጽኑ ሲሆን ከኢስላም ፈረሰኞች አንዱ ነው። በኸዝርጅ ጎሳ ውስጥ ሽንፈትን ያላስተናገደ ፈረሰኛ በመሆኑ ገናና ስም ሊቀናጅ ይችላል። አላህ በቁርአን የሚከተለውን ይላል ከስደተኞችና ከረዳቶችም ሲሆኑ የመጀመሪያዎቹ ቀዳሚዎች እነዚያም በበጎ ስራ የተከተሏቸው አላህ ከእነርሱ ወዷል፣ ከእርሱም ወደዋል። በስሮቻቸው ወንዞች የሚፈስባቸውን ገነቶች በውስጣቸው ዘላለማዊ ነዋሪ ሲሆኑ ለእነርሱ አዘጋጅቶላቸዋል። ይህ ታላቅ እድል ነው። አተውባ ቁጥር መቶ አቡ ዱጃና ከልቡና ለአላህ ብሎ የሚዋጋ ሰው ነበር። ነቢዩ ሰለላሁ ዓለይህ ወሰለም አላህ ልባዊ ያልሆነና ለእርሱ ብቻ ተብሎ ያልተሰራ መልካም ስራ አይቀበልም በማለት ተናግረዋል። እነሳኢ አቡ ኡማማ ጠቅሰው ሀዲሱን ዘግበውታል። ነቢዩ ሰለላሁ ዓለይህ ወሰለም በመዲና መሀጅሮችና አንሷሮች በወንድማማችነት ሲያስተሳስሩ አቡ ዱጃናን ከኡትባ ኢብኑ ገዝዋን ጋር ነበር ያጎዳኙት። አቡ ዱጃና በብድር ዘመቻ ላይ ተካፍሎ በአጋሪ ከካዲያን ላይ ታላቅ መቅሰፍት ሆኖባቸው ነበር። ኡመያ ኢብኑ ኸለፋ እና ልጁ ዓሊይ የጦር ምርኮኞች ሆነው ዓብዱራሕማን ኢብኑ ዓውፍ ረዲያላሁ አንሁ ወደፊት እየነዳቸው በነበረበት ሰዓት ኡመያ እንዲህ አለ። አንድ በራሱ ላይ ቀይ ጨርቅ ያሰረ ሰው ከሙስሊሞች በኩል አይተሃልን? አብዱራሕማንም አዎ፣ እርሱ የአንሷሩ ሰው ሲሆን ስሙ ሰማኪ ብኑ ሸርሸህ ይባላል አለው። ኡመያ ለጥቂት ጊዜ ዝም ካለ በኋላ እንዲህ አለ። እርሱ ነው እኛን ክፉኛ የጨፈጨፈን በእርሱ ምክንያት ነው እንዲህ እስረኛ የተደረግ ነው። ከዋነኞቹ የእስላም ጠላቶች አንዱ ከሆነው ሰው አንደበት ይህንን አይነት ምስክርነት ከማግኘት የተሻለ ምን ይኖራል? አቡዱጃና ረዲ አላሁ አንሁ በውጊያ አውድ ላይ እየፎከረ ወደ ጠላት ምሽግ በመገስገስ መመሰግ ልማዱ ነበር። ጭንቅላቱን በቀይ ጥምጣ ማሰር በውጊያ የሚታወቅበት ምልክቱ ሲሆን፣ አቡዱጃና ራሱ ላይ ቀዩን ጥምጣ ማስሩ እየተንጎራደደና እየሸለለ ፊት ለፊት ይወጣል። ይህንን ያስተዋሉት ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ በዚህ አይነቱ ቦታ ላይ ካልሆነ በቀር አላህና መልክተኛው ሰለላሁ አሌ ሰለም የዚህ አይነቱን አካሄድ ይጠሉታል። ዘገበውን ጦበራኒ በአል ከባይር ውስጥ አስፈራውታል። በውር ጦርነት ጊዜ ነቢዩ ሰለላሁ አሌ ሰለም ባንድ ጎን የሚከተለውን አባባል የተጻፈበት ሰይፍ ይዘውታዩ፣ ፍርሃት ውርደት ነው፣ ጀግንነት ደግሞ ጸጋ ነው። አንድ ሰው ፈሪ ስለሆነ ብቻ የሚገጥሙ መጥፎጣ ማምለጥ አይችልም። ከዚያም እንዲህ አሉ፦ ይህንን ሰይፍ የሚወስድ ማን ነው? በዚህ ጊዜ የተወሰኑ ሰዎች ከነቢዩ ስ ላሁ አለይ ሰለም እጅ በየተራ እየተቀበሉ ሰይፉን ተመለከቱት። አሁንም ነቢዩ ስ ላሁ አለይ ሰለም እንዲህ አሉ፣ ይህንን ሰይፍ ተገቢውን ሀቅ ለመወጣት የሚወስድ ማን ነው? በዚህ ጊዜ አሊ ኢብኑ አቡ ጣሊብ እኔ ወስደዋለሁ ብለው ብድግ ሲሉ ነቢዩ ስ ላሁ አለይ ሰለም እንዲቀመጡ ነገሯቸው። ዑመር ኢብኑል ኸጣብ ረዲየላሁ አንሁ እንዲሁ ለመውሰድ ተነሱ። ዙበይር ኢብኑ አልአዋም ረዲየላሁ አንሁ ደግሞ ሶስት ጊዜ ተነሳ። ሆኖም ግን ነቢዩ ሰላሁ አለይሂ ወሰለም አልተቀበሉትም። ከዚያም በኋላ አቡ ዱጃና ተነሳና የአላህ መልእክተኛ ሆይ ተገቢው ሀቅ ምንድን ነው? በማለት ጠየቁ። ነቢዩ ሰላሁ አለይሂ ወሰለም ተገቢው ሀቅ የጠላትን ፊት በዚህ መምታት ነው፣ እስኪ ጎብጥ ድረስ አሉ። በዚህ ጊዜ አቡ ዱጃና እንዲህ አለ፣ የአላህ መልእክተኛ ሆይ ይህን እኔ ወስደዋለሁ። አቡ ዱጃና ልክ የነቢዩን ሰለላሁ አለይሂ ወሰለም ሰይፍ እንደወሰደ ራሱን በቀይ ጥምጣም አስሮ በተዋጊዎች መካከል በመሆን መንኮራደድ ጀመረ። ውጊያው እንደተጀመረ በአላህ መልክተኛው ሰለላሁ አለይሂ ወሰለም ሰይፍ ከሃዲያኑን መቆራረጥ ተያያዘው። በፊቱ ላይ የቆሙትን ከሃዲያን ሁሉ አንድም ሳይቆርቆራርጦ ፈጃቸው። ከዚያም በሰይፋቸው ውስጥ ጥሶ ከገባ በኋላ ያተራምሳቸው ጀመር። የቁረይሽ ከሃዲያን እጅግ እየፈሩ ይሸሹ ጀመር። እርሱ ደግሞ ከእርሱ ጋር እንዲጋጠሙ ይጠራቸዋል። ልክ እንደ ታዳኝ አውሪ እየተከተላቸው ይጥላቸው ጀመር። በዚህ አይነት በነቢዩ ሰለላሁ ዓለይሂ ወሰለም ሰይፍ እርሳቸውን እንዳሉትም እስኪለመጥ እስኪ ጎብጥ ድረስ ጠላቶቻቸውን ጨፈጨፉበት። ይህንን ከፈጸመ በኋላ ደግሞ የጠላትን ጦር በቀረርቱና ጌር ርሳ ወደሚንቀሳቀስበት ሰው ጋለበ። በዚህ ጊዜ ያ ሰው በብርሃት ጩኸቱን ለቀቀው። ምን ያደርጋል፣ ሴት ነበረች። አቡ ዱጃና የፈለገው ቢመጣ የነቢዩን ሰለላሁ ዐለይሂ ወሰለም ሰይፍስ ሴትን በመግደል አላረከሰውም። በጣም ነውና ክብር የምሰጠው በማለት ምህረት አደረገላት። ይህች ሴት ሂንድ ቢንት ኦትባ የምትባል የአቡ ሱፊያን ሚስት ስትሆን በበድር ቀን የተገደሉባትን የአባቷን የአጎቷንና የወንድሟን ደም ለመበቀል አሰብስፋ ነበር። ከልጅነታቸው ጀምሮ ነቢዩን ሰላሁ ዐለይሂ ወሰለምን ብዙ ዓመት ያገለገሉ አነስ ኢብኑ ማሊክ እንደተናገሩት በወር ጦርነት ነቢዩ ሰላሁ ዐለይሂ ወሰለም አንድ ሰይፍ በእጃቸው ይዘው ይህንን ሰይፍ የሚወስድ ማን ነው? አሉ። በዚህ ጊዜ ብዙ ሰዎች ሰይፉን ለመውሰድ በመጓጓት እኔ እኔ እያሉ ለመመረጥ ፍላጎታቸውን አሳዩ። ነቢዩ ሰላሁ ዐለይሂ ወሰለም እንደገና ጥያቄውን አቀረቡ። ይህንን ሰይፍ ተገቢ ሀቁን ለመውሰድ ቃል ገብቶ የሚወስድ ማን ነው? በዚህ ጊዜ አቡዱጃና እንዲህ አለ። የአላህ መልእክተኛ ሆይ፣ እኔ ተገቢውን ሐቁን ለመወጣት ወስደዋለሁ። እናም ሰይፉን ያዘነና ፊቱ ላይ ለመቆም የደፈሩትን ከሃዲያን ረምርምበት። ከዚያም አልፎ ሰልፋቸው ውስጥ ገብቶ ሲያተረማምሳችሁ እንዲህ እያለ በመቃኘት ነበር። ጓደኛዬ ከእኔ ጋር ቃል ሲጋባ በዘንባባ ዛፎች ጥራ ስር ውብ ከሆነ ስፍራ ከተራራ ጀርባ እንዲህ ነበር የተባባልነው ቃላችን በመሀል ላይ ያጸደቅ ነው ከጠላታችን ፊት ላንሸሽ ላነፈገፍግ በጭራሽ ላናጠቃ ሆነን ከጀርባ በታላቅ ወኔ ከጦሩ ከጦሯው ድልንገባ የአላህንና የመልእክተኛውን ሰይፍ ሳንቆራረጥበት የከሃዲያንን አንገት ላንበገር ክንዳችን ሳይሰንፍ። ከጀርባቸው ያለውን ተራራ እንዲጠብቁ አደራ የተሰጣቸው ቀስተኞች ከጥቂቶች በስተቀር ኃላፊነታቸውን በመዘንጋት ስፍራቸውን ለጠላቶች አጋልጠው በሄዱበት ጊዜ በግልጽ የነቢዩን ሰለላሁ ዐለይሂ ወሰለም ትዕዛዝ ጥሰው ነበር። በዚህም እድል በመጠቀም ጠላት ከኋላቸውና ከፊታቸው ያከበባቸው ሙስሊሞች ድንግርግራቸው ወጡ። ለታላላቅ ሽንፈት ታዳረጉ። ለዚያም የተሰጣቸውን አዳራ በጽናት በመጠበቅ ከተራራው ካልወረዱ ሰዎች አንዱ አቡዱጃና ነበር። በእርግጥም እርሱ ሞት እስኪመጣ ድረስ ለመዋጋት ቆርጦ ነበር። ከሙስሊሞች ጀርባ የመጡት በኻሊድ ብኑ አልወሊድ የሚመሩ ጠላቶች በነቢዩ ሰለላሁ ዐለይሂ ወሰለምና በጥቂት ተከታዮች ላይ የቀስት ውርጅብኝ ያዘነቡባቸው። በዚህ ጊዜ አቡ ዱጃና ያንን ሁሉ ቀስት ጀርባውን ሰጥቶ ያስተናግድ ነበር። ቀስቶቹ ጀርባውን እየበሱ ለሚያደርሱበት ስቃይ ግድ አልነበረውም። እርሱ በዚህ ውጊያ ለመስዋዕትነት ለራሱ ቃል ገብቶ ነበርና። አቡ ዱጃና ነቢዩ ሰለላሁ አለይሂ ወሰለም እንዲህ ይላቸው ነበር፦ እኔ ህይወቴ ለእርስዎ ህይወት፣ አይኖቼን ደግሞ ለአይኖት እሰዋለሁ። ይህ አባባል አቡ ዱጃና ለነቢዩ ስላሁ አሌ ሰለም የነበረውን ጥልቅ ፍቅርና ሀቀኝነት እንዲሁም ጀግንነቱን ያሳያል። ከኡሑድ ጦር ግንባር እንደተመለሱ ነቢዩ ስላሁ አሌ ሰለም ሰይፋቸውን ለልጃቸው ለፋጢማ ራዲያላሁ አንሁ እየሰጡ እንዲህ አሏት፣ ልጄ በዚህ ሰይፍ ላይ ያለው ደም አስጂው። በአላህ ይሁንብኝ ዛሬ በጣም ነው ያገለገለኝ። አሊ ብኑ አቡ ጣሊብ ረዲአላሁ አንሁ ሰይፋቸውን ለፋጢማ እየሰጧት ይህን ሰይፍ በሚገባ አጽጁው፣ በአላህ ይሁንብኝ ዛሬ በጣም ነው ያገለገለኝ አሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በዚህ ጊዜ እንዲህ አሉ፣ ሳህል ኢብኑ ሐኒፋና አቡ ዱጃና ልክ እንዳንተ ሁሉ በጀግንነት ሲዋጉ ነው አሉት። ሙስሊሞች ወደ መዲና በተመለሱበት ጊዜ የአቡዱጃና ጀርባ በቁስል ተወርሮ ነበር። ያም ሆኑ አቡዱጃና በአላህ ፊት እንዲሁም በነቢዩ ሰለላሁ አለይሂ ወሰለምና በባልደረቦቻቸው ፊት እጅግ ትሁት ሆኑ ይታይ ነበር። ወደ ቤት ወይንም ወደ መስጅድ በሚሄድበት ጊዜ በከፍተኛ ትህትና አንገቱን ደፍቶ ነበር የሚራመደው። ይህ መተናነሱ ልቦናውን ያጥለቀለቀ በመሆኑ ሁልጊዜም አላህን ፈሪ ንጹሕ ልብ ያለው ሆኖ ይታይ ነበር። አቡ ዱጃና ረዲ አላሁ አንሁ ነቢዩን ሰለላሁ አለይሂ ወሰለም ባደረጉት ማንኛውም ዘመቻ አንድም ጊዜ ቀርቶ አያውቅም። ነቢዩ ሰለላሁ አለይሂ ወሰለም ይህችን ዓለም በሞት ተለይተው ከሄዱ በኋላ ሰዎች ሁሉ አቡበክር አሲድ ረዲ አላሁ አንሁ ተተኪያቸው በማድረግ ቃል ኪዳን ሲገቡላቸው ብዙ የአረብ ዘላኖች ሃይማኖትን በመተው አፈንግጠው ነበር። በእያንዳንድ አካባቢዎች ጭራሽ ሙሳይለማን፣ ጡላይሀት ኢብኑ ኩለይድ አልአሳዲ አስወድ አላኒሲ እና የመሳሰሉ ሰዎች ነብይ መሆናቸውን እየገለጹ ተነሱ። በዚህ ጊዜ ጀግናውና ትሁቱ አቡበክር ረዲያላሁ አንሁ እነዚህን አፈንጋጆችና ሀሰተኛ ነቢይ ሊጋደላቸው ታላቅ ሰራዊት አደራጁ። አቡ ዱጃና በካሊድ ብኑ አልወሊድ ረዲያላሁ አንሁ የሚመራውን ጦር ተቀላቅሎ በኑ ሀኒፋውያንን ለመዋገት ወደ የማማ ገሰገሰ። የሙሰይለማ ወገኖች የሆኑት በኑ ሀኒፋ እጅግ ብዙ ቁጥር ያላቸው ሰራዊትና ብዙ ፈረሰኞች አሰልፈው ነበር። በዚህም ብቻ ሳይወሰኑ ጥበብ የተሞላበት የጦር እቅድም ነድፈዋል። ምክንያት ነበር በመጀመሪያው የውጊያ ሰዓት ላይ ሙስሊሞች በመሸነፋቸው የተደነቁት። በኋላ ግን ካሊድ ብኑ አልወሊድ ረዲ አላሁ አንሁ ሰራዊቱ የመልሶ ማጥቃት በመክፈት በኑ ሐኒፋን ድል አድርጓቸዋል። ዋሺ ኢብኑ ሀርብ ጦሩን በሐሰተኛው በሙሳይሊማ ደረት ላይ መሰካት ሲችል አቡ ዱጃና ደግሞ በሰይፍ የሙሳይሊማን አንገት መቁረጥ ይቻለ። በዚህ የተነሳ በየማማ የተነሳው ኃይለኛ የፈተና እሳት ሊጠፋ በቃ። በዚያው ወቅት ከበኑ ሐኒፋ የሆነ አንድ ሰው በአቡ ዱጃና ላይ ቀስት አስወነጨፈ። አቡ ዱጃና በዚህ ቀስት ክፉኛ ቆሰለ። እየተንጎራደደ ወደ ቀስት መወርወሪያ ወሪያ ለመራመድ ሞክሮ ነበር። ሆኖም ግን ምንም ማድረግ ሳይችል ቀረ። ከባልደረቦቹ አንዱ አቡ ዱጃና ለመሞጥ ለመሞት በሚያጣጥርበት ጊዜ በፊት ለፊቱ ደማቅ ፈገግታ ስላስተዋለ የፈገግታ ምክንያት ምንድን ነው በማለት ጠየቀው። አቡ ዱጃና እንዲህ አለ፣ ከምጠቅስልህ ሁለት ነገሮች የተሻለ መልካም ስራ የለም። አንደኛው በምንም አይነት እኔን የማይመለከተኝ ጉዳይ ውስጥ ገብቼ ምንም ነገር ተናግሬ የማላውቅ ሲሆን፣ ሁለተኛው ደግሞ በማንኛውም ሙስሊም አንጻር መጥፎ አይነት አስተሳሰብ በልቤ ላይ አሳድር ያለማወቂ ነው። አቡ ዱጃና በጣም ተራዝሞ የነበረውን የድል ብስራት ከሰማና ከተመለከተ በኋላ በሰማዕትነት አረፈ። የዚህ ንጹሕ ልብ የነበረው ሰው ነፍስ በጀነት ወንዞች ልትፈላሰስና ከአርሺ ስር የሚንቦገቦጉ ድንቅ መብራቶች የብርሃን ጸዳል ልትላበስ ወደዚያ መነጠቀች። አቡ ዱጃናህ ረዲያላሁ አንሁ